ምን ማለት ነው? ምን ማለታችን ነው? ምን ማለት ነው? አንድ ልጇን ከአንድ ልጇን ማታበላለትበት ሁኔታ ስላለ፣ ግን ካዛ ከእናትነት ውጪ ያለው ጎረቤትም ያካባቢ ሰውም ወይም ህብረተሰቡም የዛችን እናት ልጆች በተለያየ መልኩ ነው እንደ አገልግሎታቸው ነው የሚቀበለው። ጠበቃውም በጠበቃነት ይቀበሏል። ወንጀለኛውን ደግሞ በወንጀለኛነት እሱ ወንጀለኛ ነው፣ ወይም ዘራፊ ነው፣ ማጅራት መቺ ነው ሊል ይችላል። ለእናት ግን ከውጭ የሚንጸባረቀው ምናልባት የተወሰነ ተጽዕኖ ሊፈጥርባት ይችላል እንጂ ልጆቼ ብላ ነው የምትቀበለው። ግራም ሆነ ቀኝ ጡቷን አጥብታ ነው የምታሳድገው። መቼስ አንተ የተባረክነ ቅዱስ ብላ ቀኝ ጡቷን ብቻ እያጠባት ግራ ጡቷን ከልክላ የራሳቸው መንገድ የዘረጉ የራሳቸው ጥርጊያ ያላቸው መንፈሳውያን አሉ። እነዛ፣ በዛ ውስጥ ነው፣ በዛ መንገድ ነው፣ በዛ ጥርጊያ ላይ እንድትጓዙላቸው የሚፈልጉ የመንፈስ ኃይሎች አሉና፣ እነዛ በነዛ ላይ እየተጓዘ ያለ የሰው ልጅ በብዛት ስላለ፣ ምንድን ነው ታዲያ ማድረግ ያለበት የሚለው እውቀቱ ሊኖረው ይገባል። ፍርድ በነገራችን ላይ የፈጣሪ ብቻ ነው በአለማዊው አካሄድ እንኳን ፍርድ ቤት ወንጀለኛ ያላለውን ማንም ሰው ተነስቶ ሲጠራ ምንድነው የሚባለው ተጠርጣሪ ነው የሚባለው ወንጀለኛ ነው ብሎ ራሱ ማለት ራሱ ወንጀል ነው የሆነን ሰው ተጠርጣሪ ብሎ ነው የሚያቀርበው አይደል ፖሊስ ራሱ ወይ አካባቢ ሲያቀርበው ተጠርጣሪ ያለ ነው ያንን የሚጠቅሰው እንጂ ፍርድ ቤቱ ነው ወንጀለኛ ነው የሚለው ፍርድ ቤቱ ነው እዚህኛው ስርዓት ላይ ግን ይሄ አካሄድ ላይ ግን ወንጀለኛ ነው ተብሎ በፈጣሪ መብት ላይ እዚህ በተራ በዚህኛው ዓለም ላይ በዚህ ስርዓት ላይ በፍርድ ቤት መብት ላይ መግባት የማይችለው የሰው ልጅ ተንጠራርቶ ሄዶ የፈጣሪ መብት ላይ ልብ አርጉ፣ የፈጣሪ ስልጣን ላይ የመጨረሻ በቃ የመጨረሻ ስልጣን የፈጣሪ አስገኛችን የመጨረሻው ትግ የሚባለው ስልጣን እኮ ፍርድ የመስጠት ነው ሰላም ሰላም የስምንቱ ዩቲዩብ ቻናል ተከታታዮች ተክሉ በአልነኝ ዛሬም ሀሳቡ ከኛ ይበልጣል በሚል መሪ ቃል የክብ ስምንት ማዘናዊ ስርዓት ጥለት የሀሳብ ዝርጋታ ለማድረግ ተገኝተናል ዛሬም እንግዲህ ሁለቱንም የገባ ነው ተከታታይ የሀሳብ ዝርጋታዎች እያደረግን ነው ያው እንደምትከታተሉት እንደ እጽዋቱ ላይ ነበርን በመቀጠል እንደ እሳት ያደፈጠው ላይ አሁን ደግሞ እንደ ውሃ የሰረገው የመንፈስ አካሄድ ላይ የሀሳብ ዝርጋታ እናደርጋለን የዛሬው የሚመለከታቸው ከፍ ባለ ሁኔታ የሚመለከታቸው የሀሳብ ዝርጋታ ያለንምኛ የሞትንምኛ ባለበት እርጋ የሚል አዋጅ የሚያሳውቱ የስርዓት አካሄድ ላይ የነበሩትን ነው። ያው በቀደመው በእርግጥ አንድ አንድ ዓለም ላይ አሁንም አለ። ያ ያለንም እኛ የሞትንም እኛ ወይም ደግሞ የሞትንም እኛ ያለንም እኛ ባለ በተጋ የሚለውን አዋጅ የሚያሳውጁት እንግዲህ አብሮኛ ያለው ወዳጅ ሰላምታ እንዲያቀርብ ለእሱ ላስተላልፍ እና በቀጥታ ወደ ሀሳብ ዝርጋታችን እንሄዳለን። ሰላም፣ የስምንቱ ቲዩ ተመልካቾች እንዴት ናችሁ? ሰላም ብያለሁ። ያው ዛሬም እንግዲህ እንደተለመደው የሀሳብ ዝርጋታ ለማድረግ ተገኝተናል። ከዚህ ቀደም እንደ እሳት አድፍጦ እንደ እፅዋት ስር ሰዶ የሚለውን የሀሳብ ዝርጋታ ነው ያደረግነው። ዛሬ ደግሞ እንግዲህ እንደ ውሃ ሰርጎ የሚለውን የሀሳብ ዝርጋታ እናደርግበታለን። እንደው አሰርጎ ስንል ምን ማለት ነው? ምን ማለታችን ነው? ምን ማለት ነው? ወደዚህ ሀሳብ ዝርጋታ ከመግባታችን በፊት ያው ከዚህ ቀደም ስለ መጽሐፉ ብዙ ሰዎች መጽሐፉን እያሉ ነበር። ያው እንግዲህ ያ መጽሐፍ እጃችን ላይ እንደገባ ነው እና ብዙ ሰዎችም ያው እየወሰዱ ነው እና መጽሐፉ ላይ የምትለው ነገር ካለ አዲስ ነገር አለ ወይ ስለ መጽሐፉ እሱ የምትለን ነገር ካለ እሱም ብለን ወደ ሀሳብ ዝርጋታችን መሄድ እንችላለን። እሺ የመንፈስ አካሄድ እንደ ውሃ ሰርጎ የሚለውን የሀሳብ ዝርጋታ ከመጀመሪያችን በፊት ያው አንተ በጠየከው ጥያቄም መጀመር እንችላለን። ግን እንዳልከው ስለ መጽሐፉ እውነት ነው አዲስ ነገር አለ። መጽሐፉን የምትፈልጉ ሰዎች እንግዲህ ዋጋውን ተናግረን ነበረ። የምትፈልጉ ሰዎችም ደውላችሁ ስማቸውን አስመዝግቡንና እንደውልላቸዋለን ብለን ነበር። ያው የደወልና የተወሰኑ ሰዎች በደወለነ እየወሰዱም ያሉ አሉ። መጽሐፉን እንግዲህ ይህንን ነገር አንዲት ወዳጃችን የተወሰነ መጽሐፍ እንግዲህ ከታሰረበት አስለቅቃልናለች። ያው ቀድሜ እንዳልኩት የተወሰነ ክፍያ ስለነበረበት ነው፣ ማተሚያ ቤት ተይዞ የነበረው መጽሐፉና እኛን የምትከታተል የዚህ ሀሳብ ዝርጋታ ቤተሰብ የሆነች ወዳጃችን የተወሰነውን ክፍያ በመክፈል መጽሐፉ እንዲለቀቅ አድርጋልናለች እና አሁን እጃችን ላይ የተወሰኑ መጽሐፎች አሉ። የምትፈልጉ ሰዎች ደውላችሁ መጽሐፉን መውሰድ ትችላላችሁ። ይህንን ያደረገችልን ወዳጃችንን እርግጠኛ እንግዲህ ስሟ እንዲጠቀስም ፍላጎት እንደሌላት ነው የማስበው፣ እና እጅግ በጣም ነው የምናመሰግነው። ቀላል ነገር አይደለም ለእኛ መጽሐፉ የመጽሐፉ ሀሳብ ለሰዎች እንዲደርስ የሄደችበት መንገድ ትልቅ ነገር ነው። የመጽሐፍ ንግድ ጉዳይ ሳይሆን ሀሳብ ወደ ሌሎች እንዲደርስ የማድረግ ጉዳይ ስለሆነ እጅግ በጣም ነው የምናመሰግነው። እንግዲህ ይህንን ለማለት ነው። መጽሐፉ አሁንም እጃችን ላይ አለ በወዳጃችን ድጋፍ የተወሰነው መጽሐፍ ከስር ተለቋል። በነበረበት ዕዳ ተይዞ የነበረ መጽሐፍ ስለነበረ አስለቅቃልናለች። ሰዎች ጋር መድረስ አለበት ሀሳቡ፣ ብዙዎች ማንበብ አለባቸው። እኔ መቃፉን አንበቤ ወድቸዋለሁ እና ሌሎች ይህንን ሀሳብ እነሱ ጋር ሊደርስ ይገባል በሚል ነው ያንን ክፍያ ከፍላ ላይ ያስለቀቀችልን። እንግዲህ መጽሐፉን የምትፈልጉ ሰዎች ደውሉ። እሺ፣ በቀጥታ ወደ ሀሳብ ድርጋታችን ስንገባ አንተ ያነሳውም የሀሳብ ምልከታ እንድንሄድበት የፈለግከው እንግዲህ እንደ እጽዋት ስር ሰዶ የመንፈሱ አካሄድ እንደ እጽዋት ስር የሰደደው እንደ ሰዓት ያደፈጠው እና አሁን እንግዲህ ዛሬ የምናደርግበት እንደ ውሃ የሰረገው የመንፈሳ አካሄድ ከዚህ ቀድም ካደረግናቸው ሀሳብ ዝርጋታዎች ምንድን ነው የሚለየው የሚል እንደ ጥያቄ እንደ መንደርደሪያ ነው ያቀረብከው። አዎ፣ የሚለይበት ነገር አለ። ያው በሶስት የከፈል ነው። በእርግጥ ለወደፊት የምንሄድበት ወይም ደግሞ ትላልቅ ሀሳቦችን ይዞ ማሳያዎች ያሉት መሬት የወረደ አለም ላይ እየታየ ያለ ከታች ከግለሰብ ጀምሮ በከፍታ ድረስ ማሳየት የሚችል መግለጽ የሚችል መጠቆም የሚችል ምስክር ማቅረብ የሚችል የሀሳብ ዝርጋታ የምናደርግበት ወይም ደግሞ በመጽሐፍ ለምን በደንብ ሰው ደጋግሞ አይቶት ደጋግሞ አንብቦት የሆነ ትውልድ ሀሳቡን በደንብ ማግኘት ስላለበት ወደ ራሱ ማስገባት ስላለበት እና ሊገለጽለት ስለሚገባ ይሄንን በሶስት የያዝነውን እንደገና ከፋፍለን በደንብ ዘርዝረን የምንሄድበት ሁኔታ ይኖራል። ያ እንግዲህ የጊዜ፣ የሁኔታ፣ የቦታ አጋጣሚዎች መፈጠር ስላለባቸው ነው። እንግዲህ ከላይ ከላይ እየነካ ነው የምንሄደው። እንግዲህ በስልክ የምንታወሩኝ ሰዎች እና አንዳንድ ሀሳብ የምትሰጡ ሰዎች ምንድን ነው በደንብ የሚታይ በእናንተ አገላለጽ መሬት የወረደ ምን እንደሆነ እኔ ባላቅም መሬት የወረደ ነገር ብትነግረን የምትሉት ነገር አለና በዚህ በሶስቱ የመንፈሳዊ ወይም የመንፈስ የስርዓት አካሄድ ወይም መንፈሳውያን የሚባሉት ውስጥ እንግዲህ መንፈሳዊያን ሲባል እኛ ካልተከፋፈለ አንድ ጠርዝና አንድ ጠርዝ ካልያዘልን የመረዳት ነገራችን መጨናነቁ ስለሚከተል፣ መጥፎና ጥሩ እያልን እየከፋፈልን ስለምንሄድ ነው እንጂ የመንፈሳዊ ጥናት ላይ በደንብ የሄዱበት ሰዎች ከኔ በላይ በዛ ጉዳይ የመሰሉና ነገሩን የሚያውቁት ሰዎች መረዳቱ ያላቸው ሰዎች በዚህ በሀገራችን ብቻ ሳይሆን በዓለም አቀፍ የመንፈሳ ላይ ጥናት የሚያደርጉ ሰዎች እንግዲህ በአንድ ላይ አድርገው ነው የሚያውቅ። ጥናት ሲደረግ አንድ ላይ አንድ መንፈሳዊያን ተብሎ ነው ጥናት የሚደረገውና ያንን ነው ትንሽ መፋለስ የሚመጣው ስለ ቅዱሱ ነው የምታወራው ወይስ ስለወደቀው ነው የምታወራው ሲባል፣ እኔ ችግር የለብኝም ማለት እንደ ተመቸው መቀበል የሚቻልበት ሁኔታ አለ። ለእኔ ቅዱስ ነው ምለው ወይም እናት የሆነ ልጇን ደዋ ነው ይሄ እሱ አያደርግም፣ ይህንን አይተገብርም የምትለው ልጇ አለ። ወይም አንድ ልጇን ከአንድ ልጇን የማታበላልጥበት ሁኔታ ስላለ ግን ከዛ ከእናትነት ውጪ ያለው ጎረቤትም ያካባቢ ሰውም ወይም ንብረተሰቡም የዛችን እናት ልጆች በተለያየ መልኩ ነው እንደ አገልግሎታቸው ነው የሚቀበለው። ጠበቃውን በጠበቃነት ይቀበለዋል። ወንጀለኛውን ደግሞ በወንጀለኛነት የሱ ወንጀለኛ ነው ወይም ዘራፊ ነው፣ ማጅራት መቺ ነው ሊል ይችላል። ለእናት ግን ከውጭ የሚንጸባረቀው ምናልባት የተወሰነ ተጽዕኖ ሊፈጥርባት ይችላል እንጂ ልጆች ብላ ነው የምትቀበለው። ግራም ሆነ ቀኝ ጡቷን አጡታ ነው የምታሳድገው። መቼስ አንተ የተባረክነ ቅዱስ ብላ ቀኝ ጡቷን ብቻ እያጠባች ግራ ጡቷን ከልክላ አታሳድገውም። ከሁለቱም ጡቶች አጡታ ነው የምታሳድገው። እንደዚህ ያስፈታችሁ እትይዙ ብዙ የሚያገባባን ይመስለኛል እና እኔ ለማንኛውም በሰፊው የምንሄድበት ሁኔታ ይኖራል፣ በመጽሐፍ የምናመጣበት ሁኔታ ይኖራል። ያልተነካ ነው ይሄ የመንፈሳውያን ያሳብ አካሄድ ገና ያልነካ ነው። በመንፈሳውያን እስር ላይ ያሉ ብዙ የሰው ልጆች አሉ። መንፈሳውያን እነዚህ እውነት ምንድን ነው? አንድ እውነት ያለው መንገድ ዘጊ የሆኑ ማለት መንገድ ዘጊ ማለት ምንድን ነው? የራሳቸው መንገድ የዘረጉ የራሳቸው ጥርጊያ ያላቸው መንፈሳውያን አሉ። እነዛ በዛ ውስጥ ነው፣ በዛ መንገድ ነው፣ በዛ ጥርጊያ ላይ እንድትጓዙላቸው የሚፈልጉ የመንፈስ ኃይሎች አሉና እነዛ በነዛ ላይ የተጓዘ ያለ የሰው ልጅ በብዛት ስላለ ምንድን ነው ታዲያ ማድረግ ያለበት የሚለው እውቀቱ ሊኖረው ይገባል። ማወቅ አለበት። ምንድን ነው ምንድን ነው የሚያደርጉኝ እኔ ላይ የሚፈጥሩት ተጽዕኖ እኔ ውስጥ ያለውን እ እንደ ሰው በክብ ስምንት ማዘና የሥርዓተ ጥለት ውስጥ እንድኖር ስፈጠር የሚሰጠኝን ጸጋ በረከት የመንፈሳዊ ጠልፈው የወሰዱት ኃይላት ምንድን ነው የሚያደርጉት በምን መልኩ ነው እኔ ላይ የሚያድሩት የሚለውን ነገር ማወቅ አንዱ እና ትልቁ ነገር ነው። ይሄ ሰው ልጅ በይበልጥ ሃይማኖት ላይ መጥቶ የቆመ ሰው ልጅ እንግዲህ ከረታሰኛቹ አላውቅም፣ ሃይማኖት ላይ መጥቶ የቆመ ሰው ልጅ የተከለከለው ነገር እነዚህ ስለ መንፈሳውያን የማወቅ መብቱ ተነፍጎታል። በኋላ ይግባኝ ሊኖር አይችልም ማለት አለማወቅ አለማወቅ ግራሱ አለማወቅ ከተጠያቂነት አያድንም። ስለሚ ሃይማኖት ላይ እንደውም ይህ ማህበረሰብ የሚባለው ስለመንፈሳውያኑ የተወሰነ ነጻ አድርጎ የመስጠት ነገር ነበረው፣ በቀደመው አካሄድ ላይ በቀደመው የሰው ልጅ የአኗኗር ስርዓት ላይ ስለመንፈሳውያን በንግርትም ቢሆን በሳት ዳር ተቀምጠን በሚነገረን የተረት በሚመስል ሁኔታም ቢሆን ምንድን ነው ይሄ ተረት የሚመስሉ ነገሮች ከእውነታ በጣም የራቁ የሚመስሉ ነገሮች ሰውየው ወደ አህያነት ወይ ወደ ጅብነት ተቀየረ፣ ወይ ወደ ጦጣነት ተቀየረ፣ እንስራውን በልምጭ ሲመጣው። እንደዚህ አይነት ተረቶች ነበሩ የተነገሩን ያደጉ እንደዚህ አይነት ተረት የሰማ ምናልባት የሰማችሁ በእኔ ድሜ እኩያላችሁ እርግጠኛ እንደዚህ አይነት ተረት ትሰማላችሁና፣ በዛ ውስጥ ለማስተላለፍ የተፈለገው የመንፈሳውያን የስርአቱ አካሄድ ምንድን ነው ምን ማለት ነው የሚለው በሀሳብ ብቻ ነገሩን እንድንረዳው እንደዚህ አይነት አካሄድ እንዳለ ማህበረሰቡ ሊሰጠን የፈለገው ነገር ነበር። እንግዲህ ወደ ሃይማኖት ከፍ ስንል ነው ሃይማኖት እንደዚህ አይነት ነገሮችን እኔ ቀምሬ ሰርቼ አዘጋጅቼ ስሰጥ ነው እንጂ ፈጽሞ ማሰብም አትችልም፣ እንደዚህ የሚባል ነገር የለም የሚል ትንሽ እዛ ውስጥ ስለከተተውና ረጅም በረጅም አካሄድ ነው ይሄ ነገር የመጣው፣ መንፈሳውያንን አለመረዳት እና አለመገንዘብ። አሁን ግን የሚሸፈን ነገር መቼስ አይኖርም፣ ሁሉ ወደ ግልጽ እየወጣ ነው። መጽሐፍም እንደሚለው እዚህ ጋር የደረሰውን አካሄድ በማስፈራራት ምናምን ወይ ደግሞ አይመጥንህም በማለት ወይ ደግሞ ኋላ ቀር አስተሳሰብ ነው በማለት ማስቆም የሚቻል አይነት ስላልሆነ ችግሩ ስለመንፈሳዊ አለማወቅ፣ አለመረዳት እዚህ አድርሶት የሰው ልጅ እያንገዳገደውና ማንነቱን እያሳጣው ስለሆነ እዚህ ስላደረሰው እዚህ ጭንቀት ውስጥ እዚህ ቅርቃሩ ስለከተተው አሁን ምንድን ነው የሆንኩት? የቱ ጋር ነው የሳትኩት? እያለ ነው የሰው ልጅ። ያው አስገኚ አለው፣ ጩኸትን የሚሰማ በባርነት የነበሩ እስራኤላውያን እናቶች ጩኸት እና ለቅሶ የሰማ እንዲሁ ይሄንኛውንም የሰው ልጅ የሚሰማ አስገኛለሁ ማለት መጨረሻ ደረጃ ላይ ሲደረስ እንደዚህ ነው የሚሆነው። አሁን የሰው ልጅ ጩኸት ላይ ነው ያለው። ምንድን ነው ምቹ ጋር ነው የሳድኩት? ማን ነው የያዘኝ? ያንን ሀይሌን ያንን ጸጋዬን ያን በረከቴን ማን ነው ያሳጣኝ? መንገዴን የዘጋው ማን ነው እያለ እየጠየቀበት ያለ ሁኔታ ላይ ስለሆነ ያው በዚህ ተደርሷልና ያልመደበቅ የሚቻልበት ጊዜ አይደለም። እኛ ማንንም መውቀስ አንችልም፣ ማንንም ላይ መፍረድም አንችልም። ፍርድ ነገራችን ላይ የፈጣሪ ብቻ ነው። በዓለማዊው አካሄድ እንኳን ፍርድ ቤት ወንጀለኛ ያላለውን ማንም ሰው ተነስቶ ሲጠራ ምንድን ነው የሚባለው? ተጠርጣሪ ነው የሚባለው። ወንጀለኛ ነው ብሎ ራሱ ማለት ራሱ ወንጀል ነው። የሆነን ሰው ተጠርጣሪ ብሎ ነው የሚያቀርበው አይደል? ፖሊስ ራሱ ወይ አካባቢ ሲያቀርበው ተጠርጣሪ ያለ ነው ያንን የሚጠቅሰው እንጂ ፍርድ ቤቱ ነው ወንጀለኛ ነው የሚለው ፍርድ ቤቱ ነው። ከዚህኛው ስርዓት ላይ ግን ይሄ አካሄድ ላይ ግን ወንጀለኛ ነው ተብሎ በፈጣሪ መብት ላይ እዚህ በተራ በዚህኛው ዓለም ላይ በዚህ ስርዓት ላይ በፍርድ ቤት መብት ላይ መግባት የማይችለው የሰው ልጅ ተንጠራርቶ ሄዶ የፈጣሪ መብት ላይ፣ ልብ አድርጉ፣ የፈጣሪ ስልጣን ላይ የመጨረሻ በቃ የመጨረሻ ስልጣን የፈጣሪ ያስገኛችን የመጨረሻው ጥግ የሚባለው ስልጣን እኮ ፍርድ የመስጠት ነው። ኢየሱስ ክርስቶስ ታጫትሽ ተሰሮ ይልሻል ሲላት እኮ አብሮት የነበሩት ምንድነው፣ በምን ስልጣን ነው አጢያትን መሰረዝ የሚችለው ማስተሰረዝ የሚችለው ብለው አብሮም ነው ማለ። ምንድነው የፈጣሪ ስልጣን ነው አጢያትን ይቅር ማለት ወይም ደግሞ ይቅር አለ ማለት የማንም ስልጣን አይደለም። እና እኛ እዚህ ጋ ፍርድ መስጠትም አንችልም። ይሄኛው ቅዱስ ነው፣ ይሄኛው እርኩስ ነው ማለት አንችልም። እኔ በጣም ቅዱስ ነው የምለው ለሆነ ሰው በጣም ርኩስ ነው ዓለም ላይ ነው የምንኖረው። ምንም ማድረግ አይቻልም። ተደበላልቋል። በዚህኛው አሁን እንደው አሰርጎ በሚለው የሀሳብ እርጋታ ላይ የምናገኘው የሚሆን ይመስለኛል። ይህንን የተደበላለቀው አካሄድና ምንድነው እንግዲህ ደግሞ ማለት የምፈልገው ይሄ በሶስት የያዝ ነው በእጽዋት በእሳትና በውሃ የያዝ ነው የመንፈሳዊያን አካሄድ ለመስማማት ከሞከርን እንግዲህ መንፈሳውያን ብለን በአንድ ውስጥ ወስደነው ነው። ከዛ በኋላ በሃይማኖት ስርዓት ላይ ያለ በማህበረሰብ ውስጥ ያለ በምናምን ያለ ይህንኛው መንፈሳዊ አካሄድ ለኔ የሚስማማኝ ነው፣ ይሄም የማይስማማኝ ነው ብሎ የመከፋፈል የራሱ መብት ነው፣ የራሱ አካሄድ ነው የሚለው ላይ ከተስማማን ነው ማለት ነው። እኔ አጠቃላይ ነው የማወራው ግን ደግሞ በአብዛኛው ደግሞ ይሄንኛ ይላል ይሄንን ይላል የሚለውን በደንብ እንገልጸዋለን። ለወደፊት እንደው ንትርክ በማያስነሳ መልኩ የሰው የሰው ልጅ ማወቅ ስላለበት ይሄንን ማወቅ ስላለበት ነው። እዛ ጋር ያለው ምንድን እዚህ ኖሮ እዛኛው የሌለው ነገር ምንድን ነው? ቅዱሳን የምንላቸው ቅዱስ ተብሎ በሆነ በማንም ነው። የትኛውን ቅዱስ የትኛው እርኩስ የሚለው ላይ እንደ ሰው ተወስኖ፣ ግን አንተ ጋር ያለው እና እገሌ ጋር ያለው ቅዱስና እርኩስ ሁለቱም ጋር ተመሳሳይ ነገር የሚከናወንበት ነገር አለ። ተመሳሳይ ተመሳሳይ ስርዓት የሚከናወንበት ነገር አለ። ይሄ ዓለም ማወቅ ያለበት ነገር ስለሆነ መንፈሳዊ እድገት ያደጉ የሰው ልጆች ይህንን በማወቃቸው ከፍታ የመንፈሳዊ ከፍታ ላይ የኖሩት የተቀመጡትና መንፈሳዊያንን ተቆጣጥረዋል የተባለው ሁለቱንም በማወቅ ነው። አንዱን ብቻ ይዞ እንግዲህ ቀድሜ እንዳልኩት የቀደሙ ኢትዮጵያውያን አባቶች እንግዲህ ኢትዮጵያ የምትባለው አሁን ያለችው ኢትዮጵያ ነች ወይስ የሚለው ነገር እሱ እንተወና ኢትዮጵያውያን አባቶች የቀደሙት ምንድን ነው ሲባል ስለ ሁለቱም እውቀቱና ስልጣኑ ስለነበራቸው ነው። ኃይሉ ስልጣኑ ነበራቸው። የማወቅ የሚሸፈን እናንተ ይሄን ማወቅ የለባቸውም ወይ ለነገሌ ነው ነገሌን ማወቅ ያለባቸው እናንተ ይሄን ማወቅ ያለባችሁ የሚባል ክልከላ ስላልነበር ሁለቱንም በማወቃቸው እኮ ነው መንፈሳውያንን መቆጣጠር የቻሉት። ሁለቱንም አንዱ ጋራ ህብረት የፈጠሩት አንደኛውን ደግሞ የተቆጣጠሩት። ህብረት የመፍጠርና ተቆጣጥሮ የሚሄድ ጉዳይ ማንነትን ሳያሳጣ፣ ሰውነትን ሳያሳጣ ጸጋንን በረከትን ሳያሳጣ ማለት ነው። አለዛ አንዱን ይዞ ሲጓዙ ይከረምና ይሄ አይነት ዓለም እንደዚህ የገባችበት አይነት ውስጥ ይገባል። ለምን ግስፈታዊ ስጋዊ ብቻ ስላልሆንን ማለት ነው። እንግዲህ አንተ ያነሳው ጥያቄ የሚመስል ወይም ደግሞ መንደርገዳ ያሳብ ከዚህ ቀደም ካደረግናቸው የሀሳብ ዝርጋታዎች ይሄ እንደ ውሃ የሰረገው መንፈሳዊ አካሄድ ምንድን ነው የሚለየው የሚለው አንዱ እንደ ውሃ ሰርጎ ሲባል የሀሳብ ዝርጋታ ቤተሰቦች ስለ ውሃ አይደለም የምናውረው። ከዚህ ቀደም እንዳልኩ ስለው አይደለም የምናወራው። ይሄ ደግሞ ትንሽ ለየት የሚለው የሚለው ምንድነው? ውሃ ብለን በተምሳሌት ያመጣ ነው፣ ደም የሚለው ውስጥ ይከተላል፣ ደምን ይመለከታል። ደም ስጋና ነፍስ የያዘው ፍጥረት የነፍስ ኃይል ትገለጥበታለች፣ ትቀመጥበታለች የሚለው በጉዞ አካሄድ በመንፈሳዊ በሃይማኖታዊ አካሄድ በሚቀበለው በሚታመንበት ደምን ነው እየተመለከትን ያለ ነው። ደምን ለመግለጽ ነው የምንሄድበት እና ደምን ነው ደም ከሚለው ጋር ነው የሚያገናኝን። ወስዶ እንደ ውሃ ሰርጎ ስንል በዘር የሚመጣ የደም መስመር ውስጥ የሚከተል ነው የሚሆነው። ለዚህ ነው ያለንም እኛ። የሞት ንምኛ ወይም ደሞ የሞት ንምኛ ያለንምኛ የሚል አዋጅ የሚያስነግሩ በዛ ስርዓት ውስጥ ያሉ የሰው ልጆችን ይመለከታል ያልኩት በዛ ውስጥ ነው። በደም ምክንያት ደምን በማየድ ደምን በመቁጠር ወይም ደግሞ የደም መስመርን በመያዝ የሚደረጉ መንፈሳዊ አካሄዶች መዋረሶች መኖራቸውን ለማመልከት ነው እና።